ለአፍሪካ ዋንጫ ምስረታ ትልቅ አስተዋጽኦ ያደረገች በአትሌቲክስ ስሟን በዓለም አደባባይ ማስጠራት ትችላለች። ነገር ግን በርካታ ህዝቦቿ የሚወዱትና ሁሌም በመድረኩ ላይ እንድትገን በሚፈልጉበት እግር ኳስ ላይ ግን ይህ ነው የሚባሉ ውጤት ማምጣት አልቻለችም። ይህች ሀገር የጥቁር ህዝቦች አልሸነፍ ባይነታቸውን ለዓለም ህዝብ ያሳየች ናት። ኢትዮጵያ በታሪክ ለመጀመሪያ ጊዜ ሶስት ሀገራት የአፍሪካ ዋንጫ ሲመሰርቱ አንዷና ዋነኛ ኢትዮጵያ ናት። ግብጽ፣ ሱዳንና ኢትዮጵያ በጀመሩት የአፍሪካ ዋንጫ ላይ በርካታ የአፍሪካ ሀገራቶች ወደ ውድድር በመምጣት ተሳትፎ ማድረግ ችለዋል። በውድድሩ ላይ ከመሳተፍ አልፎ ተርፎ በርካታ ጊዜ ዋንጫውን ከፍ አድርገው መሳም ችለዋል። ነገር ግን ይህ ውድድር በሁለት እግሩ ቆሞ እንዲሄድ ያደረገችው ኢትዮጵያ ሌሎች የአፍሪካ ሀገራት ደጋግሞ ያነሱትን ዋንጫ ማሳካት የቻለችው አንዴ ብቻ ነው። በፈረንጆቹ አቆጣጠር 1962 ማለትም ከዛሬ 63 ዓመት በፊት ሶስተኛውን አፍሪካ ዋንጫ ያዘጋጀችው ኢትዮጵያ በውድድሩ ላይ አራት ሀገራቶችን መሳተፍ ችለው ነበር። እርሷ ባዘጋጀችው ውድድር ላይ ከግብጽ ጋር ለፍጻሜ የቀረበችው ኢትዮጵያ የዛሬ 23 ዓመት ጥቅምት ወር ላይ ነበር። በአዲስ አበባ ስታዲየም ደጋፊዎቹ አበበ ቢቂላ በ196 ዓመተ ምህረት በሮም አደባባይ የሰራውን ገድል የኢትዮጵያ ብሔራዊ ቡድንን በሜዳው እና በደጋፊ ፊት እንዲያሳካው በመመኘት ስታዲየሙን በመሙላት መከታተል ጀምረዋል። ከግብፅ ጋር በተደረገው የፍጻሜ ውድድር የኢትዮጵያ ብሔራዊ ቡድን አራት ለሁለት በማሸነፍ የዋንጫው ባለቤት መሆን ቻለ። ኢትዮጵያና አፍሪካ ዋንጫ ለአንድና ለመጨረሻ ጊዜ በዛን ጊዜ ተያዩ። ከዛን ጊዜ ጀምሮ የአፍሪካ ዋንጫም እዚህ እንዲደርስ ቁልፍ ሚና የተጫወ የተጫወተችው ኢትዮጵያን ሲናፍቅ ኢትዮጵያና እግር ኳስ አፍቃሪው ህዝብ የአፍሪካ ዋንጫ እንደናፈቀ እንደ ቀል ስልሳ አመት ተቆጠረ። ነገር ግን የኢትዮጵያ ጎረቤት የሆነችው ግብጽ አምስት ጊዜ የክብሩ ባለቤት መሆን ችላለች። እነዚህ ሁለት ብሔራዊ ቡድኖች ለበርካታ አመታት በእግር ኳስ ታሪክ የተለያዩ ውጤቶችን አስመዝግበው የቆዩ ቢሆንም እነሆ የዓለም ዋንጫ ማጣሪያ ጨዋታ ላይ ትናንት ሌሊት ስድስት ሰዓት በሞሮኮ ለአርባ ዞሪ ስታዲየም በድጋሚ ተገናኝተዋል። በዓለም ዋንጫ ማጣሪያ ከምድቡ ሶስት ነጥብ በመያዝ አምስተኛ ደረጃ ላይ የሚገኘው የኢትዮጵያ ብሔራዊ ቡድን የምድቡ መሪ የሆነው የግብፅ ብሔራዊ ቡድን ቢገጥምም፣ ነገር ግን ድል ሊቀነው አልቻለም። ሞሮኮ ለምታስተናግደው የ25 አፍሪካ ዋንጫ ማለፍ ያልቻለው የኢትዮጵያ ብሔራዊ ቡድን አሰልጣኝ ገብረመድህን ኃይሌን በማሰናበት በምትኩ አሰልጣኝ መሳይ ተፈሪን ቀጥሮ ለ2026 የዓለም ዋንጫ ለማለፍ ዝግጅቱን ከጀመረው ወራቶች ቢቆጠሩም እዚህ ግባ የሚባሉ ውጤት ግን ማምጣት አልቻለም። እስካሁን በዓለም ዋንጫ ማጣሪያ ካደረጋቸው አራት ጨዋታዎች በሶስቱ አቻ ወጥቶ በአንድ ጨዋታ የተሸነፈው የኢትዮጵያ ብሔራዊ ቡድን የዓለም ዋንጫ ማጣሪያን የመጀመሪያ ድሉን በግብፅ ላይ ለማሳካት ወደ ሰዓት ቢችልም በመሐመድ ሳላህ ሀገር ግብፅ ሁለት ለባዶ ተሸንፏል። በዚህም ውጤት ከምድቡ አምስት ጨዋታ ሶስት ነጥብ በመያዝ አምስተኛ ደረጃ ላይ መቀመጥ ችሏል። የግብፅ ብሔራዊ ቡድን በአንጻሩ በአምስት ጨዋታ 13 ነጥብ በመያዝ የምድቡ አናት ላይ ተደላድሎ መቀመጥ ችሏል። በአትሌቲክሱ ዘርፍ እንደ አበበ ቢቂላ፣ ማሞ ወልዴ፣ ምሩጽ ይፍጠር፣ ደራርቱ ቱሉ፣ ኃይሌ ገብረስላሴ፣ ቀነኒሳ በቀለ ና ጥሩነሽ ዲባባን የመሰሉ ጀግኖች ማፍራት ያቃተው የኢትዮጵያ ብሔራዊ ቡድን በዓለም ዋንጫ መድረክ ለመሳተፍ ሲቸገር ቆይቷል። በታሪኩ አንድም ጊዜ ለዓለም ዋንጫ አልፎ የማያውቀው የኢትዮጵያ ብሔራዊ ቡድን በወረቀት ላይ የሰፈረውን መጥፎ አሻራ ለመቅረፍ በየጊዜው ቢጥርም ነገር ግን ሊሳካለት አልቻለም። በሜዳውና በደጋፊው ፊት መርሃ ግብሩን ማከናወን ያቃተው የኢትዮጵያ ብሔራዊ ቡድን ከሜዳው ውጭ በሌላ ሀገር መጫወት ከጀመረ ሰንበትበት ብሏል። ትናንት ሌሊት ላይ በሞሮኮ ለአርባ ዞሪ ስታዲየም መርሃ ግብሩን ያከናወነ የኢትዮጵያ ብሔራዊ ቡድን ከግብጽ ብሔራዊ ቡድን ጋር ካደረጋቸው ስምንት ጨዋታዎች ውስጥ በሁለቱ ድል ሲቀናው በአንዱ አቻ ወጥቶ በቀሪዎቹ ስድስት ጨዋታዎች ተሸንፏል። በቅርብ ጊዜያት ከግብጽ ብሔራዊ ቡድን ጋር ባደረገው አምስት ጨዋታዎች አንዱን ብቻ ያሸነፉት ዋሊያዎቹ በፈርዖኖቹ የተወሰደባቸውን ብልጫ ለመመለስ ሌሊት ላይ ሞሮኮ በሚገኘው ላርባዞሬ ስታዲየም ጨዋታውን ቢያከናውኑም በጨዋታው ላይ ግብ ሳያስቆጥሩ ሁለት ግብ ተቆጥሮባቸው ጨዋታውን በሽንፈት አጠናቀዋል። በቆመበት የቀረው የኢትዮጵያ ብሔራዊ ቡድን ዛሬም ድረስ የሚያነሳው አቶ በውጤቱ ማጣት ጉዞን ቀጥሏል።